ሉሊት እንግዲህ ሮዛ ያለቻትን ሀሳብ ተቀብላ ለዳዊት ምንም ነገር ሳትነግር ማስታወሻ ጽፋ ትራሷ ስር ደብቃ ከደላላው ጋር ባንቴኑ አገናኝቷት ይመጣል። ከዛም እንግዲህ ወደ ቤት ባንቴኑ ሲመለስ ሮዛ ለባንቴኑ ጠቀም ያለ ገንዘብ ትሰጠዋለች። እሱም ሲያይ ማመን አቅቶታል። እንዲህ ይሄ ምንድን ነው? ይሄማ ለሰራህበት ሚሽን ከነቦነሱ የሰጠው ገንዘብ ነው ትለዋለች። እሱም አይ እንደዚህ አልጠበኩም ነበር። በቃ ከዚህ በኋላ እቺ ነቀርሳዚ ቤት አትመጣብሽም። በቃ አንተም ከዚህ በኋላ ከዚህ ቤት በንግግራችን መሰረት እስከነመጨረሻው መጨረሻው እስከ ወዲያኛው ትሄዳለህ፣ ትለዋለች። ሰላም ሰላም ብያለሁ ውድና የተከበራችሁ በመላው ዓለም በሀገርም ያላችሁ ወገኖቼ እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን። በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት በዝት ተርፍሽ ይበልልኝ እያልኩኝ ባሏ ሙሽራዋን ቤት ይዙባት ይዞባት የመጣው ትንሿ ሙሽራ ክፍል ዘጠኝን እዤላችሁ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ወገኖች ካላችሁ ሰብስክራይብ ያደረጋችሁ ቻናል መቀላቀል ትችላላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል ላይ እንግዲህ እያቆመው ባንቴኑና ሮዛ እንግዲህ ተነጋግረው ሉሊትን ቤተሰቦችን እንዳታጪ ማግኘት አለብሽ መስራት አለብሽ በኋላ ምን ብለሽ ልታለቅሽ ነው እያሉ እሷን እንድትነሳሳ ካደረጉ በኋላ ደላላውን ባንቴኑ ፈልጎ ያገኛል። ከዛም እንግዲህ በሌሊት በጨለማ ማንም ሳያየው ሉሊትን ከደላላው ጋር አገናኝቷት ይመጣል። ሉሊትን እንግዲህ ለዳዊት መልእክት ጽፋ ትራሱ ላይ አስቀምጣ ትሄዳለች። ከዛ ከደላላው ተገናኝታ እንግዲህ ጉዞዋን በህገወጥ ወደ አረብ ሀገር ታደርጋለች ማለት ነው። ከዛ እንግዲህ ዳዊት እቤት ሲመጣ በሩ ክፍት ሆኖ ያገኛል። ሲፈልግ ምንም ነገር አላገኝም። ከዛ ሮዛን ሲጠይቃ ሉሊት ሉሊት ምን ሆነች ስትለው፣ የለችም ስገባ በሩ ክፍት ነበር። አይሆንም፣ ምናልባት ኩሽና አይ ኩሽና፣ ድምፅ የለም የለችም። ምን ማለት ነው? ምናልባት ወደ ቤተሰቦቿ ተመልሳ ይሆን? በፍጹም እኔ፣ ከዛ ነቅር ሳሽማግሌ መንጭቄ ያመጣኋት ትማራለች ብዬ ነው። የትምህርት ፍላጎቷን የውስጧን ፍላጎት አይቼ ነው። እንደዚህማ አይሆንም፣ አይሆንም፣ ማግኘት አለብኝ ብሎ ከቤት ይወጣል። ቶሎ ብሎ ከቤት ወቶ እንግዲህ ወደ ፖሊስ ጣቢያ ደውሎ ሀያ አራት ሰዓት ምናምን የምትሉትን ነገር አልፈለግም። በቃ ከፈለክ በእፅ አዘዋዋሪነት ከፈለክ በሰው መግደል በፈለግከው ብቻ አድርገህ በየኬላው፣ በየ መናኸሪያው ፎቶዋን እልክልሃለሁ። አሁኑኑ አጥፍልኝ በአስቸኳይ ብሎ ዳዊት ለፖሊስ ያመለክታል። በአንድ እንግዲህ ሉሊትን ሸኝቶ ወደ ሮዛጋ ይመለሳል። ሮዛጋ ሲመለስ ነገሮች በሰላም እንዳለቁና ጉዞ እንደጀመረች ይነግራታል። እሷም በጣም ደስ ይላትና ገንዘብ ጠቀም ያለ ገንዘብ ትሰጠዋለች። ሚሴ ሲገባለች ሴይ በጣም ብዙ ብር ነው። እንዴት ይሄ ሁሉ ብር አልጠበቅኩም። ያው ለሰራህበት ሚሽን ነው። ስለዚህ አንተም ከዚህ በኋላ ከዚህ ቤት ውልቅ ትላለህ። በፍጹም አልሄድም። የምፈልገው አንቺን ነው። አንቺን ሳልይዝ ወዴትም አልሄድም ይላታል ማለት ምን ማለት ነው? ካለዛ እገልሃለሁ። መግደልም ምንም ማይማረግ አቅም አለኝ ትላለች። ግደኝ እንዲያውም ደስ ይለኛል፣ ግደኝ ብሎ አንገቱን ገትሮ ይከራከራታል። እሷ የፈለገችው ገንዘብ ሰጥተው ገንዘቡን ይዞ እንዲሄድላት ነበር ባንቴ ነው። እሱ ግን ስለሚወዳት ስለሚያፈቅራት ሊሄድላት አልቻልም። ወደ ቤት ሲገባ ወዴት ነው የምትገባው ቤት የመሆኑን ረሳሽ እንዴ? በፍጹም አልሄድም። ለማንኛውም ከዚህ በኋላ እዚህ ቤት ላይ ካልፈልግም ብትለው ገፋ እርጓት ወደ ቤት ይገባል። ዳዊት እንግዲህ ልብሱን ሻንጣ ውስጥ አድርጎ በቃ ሉሊትን ሳላገኝ በፍጹም አልቀመጥም፣ መሄድ አለብኝ። በየደቂቃው ፖሊስ ጣቢያ እየደወለ ምን ላይ እንደደረሱ ይነግራሉ። ከዛ እንግዲህ የልጇ ስልክ አልሰራ ሲላት የሉሊት እናት ዳዊት ጋር ትደውላለች። ዳዊትም እንግዲህ ያናግረታል የእኔ ልጅ ባለፈው ያልኩት ያልኩህን ረሳኸውን እንዴ ምን ብለው ነበር ማዘር ምን እንዳለኝ ላስታውስ አልቻልኩም ስራ በዝቶብኝ ነበር በቅርብ ራሱ እንድትደዋወል አላስታውስኩም አይ ገንዘብ ፈልጌ ነበር ሰብሎ ሲሰበሰብ እሰጥሃለሁ በእርግጠኝነት ይሄን ስልክ ያነሳችው ሉሊት ናት። ብሎ እሺ ምን ነበር፣ ችግር የለውም ማዘር፣ የሚያስፈልጋችሁን ሁሉ አሁን እልካለሁ። አሁን ባይሆን ይሄን ነገር ሎሌት እንዳትሰማ እንዳትጨነቅብኝ ስትለው በፍጹም አትጨነቁ፣ አልነግራትም። ታገናኛለ፣ ስልኩ አልሰራ ብሎኝ ነው። እቤት ካልሆንክ ደግሞ ችግር የለም። አዎ እቤት አይደለሁም፣ አገናኝሻለሁ ብሎ ስልኩን ይዘጋል። ወደ ቤት ይመለስና ሮዛ ወዴት ልትሄዱ? ሉሊትን ሳላገኝ አልቀመጥም። ወደ እናትየዋ ወደ አገሯ እንዳልሄደች ሰምቻለሁ። እናትዮ ደውላ ነበረ። ስለዚህ ወደዛ አልሄደችም። ታዲያ አልነገርኳትም። ዋሽዋት እንዳትለኝ እና ልነግራት ፈለግሽ? በፍጹም ልጃችሁን ላደራ ስላልበቃው ጠፋች ልባላችሁ? አረ በፍጹም አይሆንም ብሎ ግርግዳውን አንድ ጊዜ መቶ ሻንጣውን ብድግ አድርጎ ከቤት ይወጣል። ጉዞውን ወደ ሉሊት ፍለጋ ያደርጋል። እንግዲህ ፖሊሶች በዛም በዛም መረጃውን ፎቶዋን ስለለጠፉ ፍለጋው ቀጥሏል። ሮዛ እና ባንቴኑ ደግሞ በአንድ ፊት ተጨንቀዋል ማለት ነው። ሮዛ እንግዲህ ባንቴኑን፣ በፍጹም አታስቢ፣ ዛሬ አሁን በዚህ ሰዓት የኢትዮጵያን ድንበር ይሻገራሉ እና ቢያገኟት እንኳን ምናልባት አንድ ዓመት ወይም ከእነ ዘላለሙ ላይ ያገኟት ይችላሉ። ስለዚህ እች ነቀርሳ ቤት አትመጣብሽም ይላታል። እሷም እስኪና ያለን ስላለ ዳዊት እንግዲህ ፖሊሶቹን ተከትሎ መተማ ይገባል። መተማ ሲገባ እንግዲህ እባክ አምላኬ፣ እባክ እባክ አምላኬ፣ እስኪ ልጅ ምንም በማታውቀው ነገር አትፈትናል። እኔ ኃጢአተኛውን ፈትነኝ እኔን እንደፈለግክ አድርገኝ፣ እያለ እንስፔክተሩ ይደውላል። ኢንስፔክተሩ ሲደውለት፣ አቤት ኢንስፔክተር፣ ምን አዲስ ነገር አለ? እንግዲህ ያልነው መኪና እየተንቀሳቀሰ ነው። ስለዚህ አንተ እኔም የና ያለው እኔም ከእናንተ ኋላ እዚሁ ነኝ። እዚሁ ማለት ምን ልትሰራ መጣ? ራስ ግን አደገ ውስጥ ልከት ነው። ለማንኛውም በማንኛውም ሰዓት ችግር ካለ ደውልልኝ፣ አባሎቹን እልክልሃለሁ፣ እነሱ ይረድኋል ይለዋል። እንደዛ እያለው እያወራ ከባድ ተኩስ ልውውጥ ይደረጋል። በዛን ሰዓት አምላኬ ጸሎቴን እንኳን ሳልጨርስ ምነው ፈጣሪ እያለ በጭንቀት ቁጭ ብድግሴን ዳዊት ስልኩን ኢንስፔክተሩ ይዘጋበታል። ከዛን ከዛ እንግዲህ ባንቴኑ ደላላው ይደውልና ከባድ ተኩስ እንዳለና እሱ ደላለው ሰዓቱ አቶ ሰዓቱ መተማ እንደቀረ እያወራ እያለ ሮዛ ወደ እሱ ጋር ትመጣለች። ሮዛ ምንድን ነው? አንድ የምስራች አለኝ። እነሱ መተማን ያሉት ቀባር ተኩስ አለ። ከሁለት አንዱ ሰለባ ሆናለች።